ፋሽንና ቴክኖሎጂ የሀገራችንን ባህል ለዓለም በማስተዋወቅ ከኢኮኖሚው ማግኘት የሚገባንን ጥቅም እንድናገኝ የሚረዳ መሆኑን የኢንዱስትሪ ሚኒስቴር አስታወቀ። ፋሽን ኢንዱስትሪ ባህላዊ እሴቶቻችንን ጠብቀን እንድንይዝና ለዓለም እንድናስተዋውቅ የሚረዳ ነው ሲሉ የተናገሩት ደግሞ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ፕሮፌሰር ታምራት ተስፋዬ ናቸው። ጌታቸው ስንታየው የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ከባህር ዳር ዩኒቨርሲቲ ጋር በመቀናጀት የመጀመሪያውን ሳስተነብል ፋሽን ኮንፈረንስ አካሂዷል። የኮንፈረንሱ አንዱ ዓላማ ፋሽን ቀጣይነትና ጠንካራ እድገት ያለው እንዲሆን ማድረግ ነው። በተለይም ለሀገር እድገትና ባህልን በማስተዋወቅ በኩል ከፍተኛ ድርሻ አለው። ኢኮኖሚውን በመደገፍ በኩልም ያለው ሚና ከፍተኛ ነው። በኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ሚልኬሳ ጃጋሞ የተናገሩት ፋሽን ቴክኖሎጂ ባህልን በማስተዋወቅ ኢኮኖሚ እንዲገኝ በማድረግ በኩል ድርሻው የጎላ መሆኑን ነው። ኢትዮጵያ እንግዲህ በጣም ሰፊ ካልቸር ሰፊ ባህል ያላት ሀገር ናት። የብዙ ብሔር ብሔረሰቦች አልባሳቶች አሉ። የውጭውን ኮፒ አድርገን ወደ ማምጣት ሳይሆን ራሳችንን ለማስታወቅ የሚጠቅም አካሄድ ነው እና በተለይ ባህልን በማሳደግ አላባሳችንን ፕሮሞት በማድረግ በዓለም ገበያ በፋሽን ሾው ላይ ቶኮች ላይ በፓናል ዲስከሽኖች ላይ የኢትዮጵያን የአልባሳትና የአልባሳት ዲዛይን እና አጠቃላይ አሰራሮቹን በመግለጽ ኢትዮጵያ ከኢኮኖሚ የሚገባትን ማግኘት ይቻላል ማለት ነው። የባህር ዳር ዩኒቨርሲቲም እስካሁን ያለው እንቅስቃሴ ጥሩ መሆኑንም አስገንዝበዋል ዋና ዳይሬክተሩ። ባህር ዳር ዩኒቨርሲቲ አይቴክስ በዚህ በአፕራል እና በፋሽን ኢንዱስትሪው ነባር ነው። በጣም ሊድ እያደረገ ያለበት ሁኔታ ነው ያለው እንግዲህ አሁን እያደረግናለ ነው። ዲዛይነሮችም እዚህ ተገኝተዋል። ልምድ ያላቸው ሰዎች በጨርቃጨርቅና ጨርቅና አልባሰል ላይ የተሳተፉ አካላት ተማሪዎች የተገኙበት ስለሆነ ይህንን ንቅናቄ ተጠቅመን ልንሰራበት ይገባል። የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ፕሮፌሰር ታምራት ተስፋዬ ደግሞ በሀገሪቱ ለመጀመሪያ ጊዜ ፋሽንን በተመለከተ ቀጣይነትና ጠንካራ እድገት ያለው ፋሽን በሚል ዓለም አቀፍ ኮንፈረንስ መሆኑን ተናግረዋል። የኮንፈረንሱ ዓላማም ፋሽን ብዙ የስራ እድል የፈጠረና በኢኮኖሚውም ተቋሙ ከአንድ ነጥብ ሰባት ትሪሊዮን ዶላር በላይ የብር እንቅስቃሴ የሚገኝበት ሲሆን ተቋሙም በጥሩ እድገት ላይ ነው ብለዋል። ከዚህ በተጨማሪም ፋሽን ኢንዱስትሪው ባህልን ጠብቀን እንድንይዝና ለዓለም እንድናስተዋውቅም የሚረዳ ነው ብለዋል። ሀገሪቱ ከያዘችው አላማ አንጻር የማኑፋክቸሪንግ ዴቨሎፕመንት ኢንስቲትዩትም የተለየ የቴክስታይል የሌዘርና የፋሽን ሴክተር አለ። አሁን በጥሩ ሁኔታ ላይ የሚገኝ ነው። ስለዚህ ሴክተሩ እድገት ላይ ስለሆነ ሴክተሩ የሚያሳድረውን አሉታዊ ተጽዕኖ ለመገምገምና ለመፈተሽ እሱ ላይ ለመወያየት ታስቦ የተዘጋጀ ኮንፈረንስ ነው። በተለይም ደግሞ ባህላዊ እሴቶቻችንን ጠብቀን እንድንይዝና እነሱን ደግሞ ለዓለም እንድናስተዋወቅ ከሚረዱ ዘርፎች አንዱ ነው። በኮንፈረንሱ ተሳታፊ ከሆኑት መካከል ወይዘሮ ማለት ተክለ ማርያም ኮንፈረንሱ ጠቃሚ በመሆኑ በመሳተፋቸው መደሰታቸውን ነግረውናል። የመጀመሪያው የስስቴይንብል ኮንፈረንስ ነው። በጣም አስፈላጊ ኮንፈረንስ ነው ብዬ በጣም አምናለሁ በስስቴይንብልቲ ጉዳይ ምክንያቱም የምንለብሰው ልብስ የሁለተኛው የዓለም ፖሉሽን ነው ተብሎ ስለሚያዝ በጣም ኢምፖርታንት የሆነ ኮንፈረንስ ነው እና በዚህ በመገኘት በጣም ደስ ብሎኛል። በመድረኩ የተለያዩ ሀገራት ዜጎችን ጨምሮ ከተለያዩ ዩኒቨርሲቲዎችና ተመራማሪዎች እንዲሁም ፋሽን ዲዛይነሮች የተሳተፉ ሲሆን የስል ኤግዚቢሽንና ጥናታዊ ጽሁፎችም ቀርበዋል።